አገልግሎት ውጭ የነበረውን የፕሬዚዳንት መንግስቱ ኃይለማርያም አውሮፕላን ጠግኖ ጥቅም ላይ ማዋል ተችሏል። የቀድሞ የኢትዮጵያ ፕሬዚዳንት መንግስቱ ኃይለማርያም አውሮፕላን ከተጣለበት ጥሻ በማንሳት አፕግሬድ ና ኦቨርሁል በማድረግ ከ ሰላሳ ሰባት አመት በኋላ የበረራ አገልግሎት እንዲሰጥ ማድረጋችን በተቋሙ ሁሉም መስክ ውጤታማ ስራ እየተሰራ ስለመሆኑም ማሳያ ነው ያሉት የጦር ኃይሎች ጠቅላይ ታማዦር ሹም ፊልድ ማርሻል ብርሃኑ ጁላ አውሮፕላኑ አስፈላጊውን ጥገና አግኝቶ መብረር እና ወደ ኃይል መመለስ እንዲችል በሰጠነው መመሪያ መሰረት ለተሳተፋችሁ የአየር ኃይል አመራሮች፣ ቴክኒሻኖች፣ የመከላከያ ድጋፍ ሰጪ ሁሉ አመሰግናለሁ፣ ሲሉም ፊልድ ማርሻል ብርሃኑ ጁላ ምስጋና አቅርበዋል። የኢፌዴሪ አየር ኃይል ዋና አዛዥ ሌትናል ጀነራል ይልማ መርዳሳ አየር ኃይል በሰው ኃይል ግንባታ፣ ትጥቆችን ማሳደግ እና ከዘመኑ አቅም ላይ ማድረስ፣ መሰረተ ልማቶችን ተቋሙን በሚመጥልቅ ማስፋፋት ትኩረት የተሰጠባቸው መሰረታዊ ነጥቦች መሆናቸውን ገልጸው አውሮፕላኑን ጠግኖ ወደ ኃይል መመለስ የዚሁ አንድ አካል እንደሆነም ነው የተናገሩት። ዳሽ ፋይፍ ወይም ቡፋሎ በሚል መጠሪያ የሚታወቀውና ለቀድሞ የኢትዮጵያ ፕሬዚዳንት መንግስቱ ኃይለማርያም አገልግሎት ይሰጥ የነበረውን አውሮፕላን ከአንድ አመት ጊዜ በላይ አስፈላጊውን ጥገና በአየር ኃይል ቴክኒሺያኖች በመስጠት ከሰላሳ ሰባት አመት በኋላ ለበረራ ማብቃት እንደተቻለም ነው የተናገሩት። ለትራንስፖርት፣ ለፓራሹት ዝላይ የካርጎ አገልግሎት መስጠት የሚችለው አውሮፕላን ተጠግኖ ወደ ኃይል እንዲመለስ የተቋሙ ከፍተኛ አመራሮች ለሰጡት ድጋፍ፣ ሙያተኞች ላደረጉት ሙያዊ አበርክቶ ሌተናል ጀኔራል ይልማ መርዳሳ ምስጋና አቅርበዋል።